ምዕራፍ 38 የሚቃጠል መስዋዕት መሰዊያ አሰራር። ርዝመቱ አምስት ክንድ ወርዱም አምስት ክንድ ለሚቃጠል መስዋዕት የሚሆን መሰዊያ ከማይነቅዝ እንጨት አደረገ። አራት ማዕዘን ነበረ። ከፍታውም ሦስት ክንድ ነበረ። ቀንዶቹንም በአራቱ ማዕዘን አደረገበት። ቀንዶቹም ከእርሱ ጋር ስረ ወጥ ነበሩ። በናስም ለበጣቸው። የመሠዊያውን ዕቃ ሁሉ ምንቸቶቹንም፣ መጫሪያዎቹንም፣ ድስቶቹንም፣ ሜንጦዎቹንም፣ የእሳት ማንደጃዎቹንም አደረገ። ዕቃውንም ሁሉ ከናስ አደረገ። እንደ መረብ ሆኖ የተሠራ የናስ መከታ ለመሠዊያው አደረገ። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ በመሠዊያው በሚዞረው በደረጃው ታች አደረገው። ለናሱም መከታ ለአራቱ ማዕዘን የመሎጊያዎች ስፍራ የሆኑ ዘንድ አራት ቀለበቶች አደረገ። መሎጊያዎቹንም ከማይነቅዝ እንጨት ሠራ፣ በናስም ለበጣቸው። ይሸከሙባቸውም ዘንድ በመሠዊያው ጎን ባሉት ቀለበቶች ውስጥ መሎጊያዎቹን አገባ። ከሳንቃዎቹም ሠርቶ ከፍ አደረገው። የመታጠቢያው ሰን አሰራር የመታጠቢያውን ሰን መቀመጫውንም በምስክሩ ድንኳን ደጃፍ ከሚያገለግሉ ከሴቶች መስተዋት ከናስ አደረገው። የቤተ እግዚአብሔር አደባባይ ለድንኳኑም በደቡብ በበኩል በስተቀኝ አደባባይ አደረገ። የአደባባዩ መጋረጃም ከተፈተለ ጥሩ በፍታ የተሠራ ርዝመቱ መቶ ክንድ ነበር። ሀያውንም ምሰሶዎቻቸውን ሀያውንም እግሮቻቸውን ከናስ አደረገ። የምሰሶዎቹንም ኩላቦችና ዘንጎች ከበር አደረገ። በሰሜኑም ወገን መቶ መቶ ክንድ ርዝመት ያላቸውን መጋረጃዎች ከናስም የተሠሩ ሃያ ምሶሶዎችንና ሃያ እግሮችን ለምሶሶዎችም የብር ኩላቦችን ዘንጎችን አደረገ። በምዕራብም ወገን አምሳ ክንድ ርዝመት ያላቸውን መጋረጃዎች አሥሩንም ምሶሶዎች አሥሩንም የናስ እግሮች ለምሶሶዎቹም የብር ኩላቦችንና ዘንጎችን አደረገ። በምስራቅም ወገን አምሳ ክንድ ርዝመት ያላቸውን መጋረጃዎች አደረገ። በአዜብ በኩል የመጋረጃዎች ርዝመት 15 ክንድ ምሶሶቹም ሦስት እግሮቹም ሦስት ነበሩ። እንዲሁም በሁለተኛ ወገን በአደባባዩ ደጅ በዚህና በዚያ 15 ክንድ ርዝመት ያላቸው መጋረጃዎች ሦስትም ምሶሶች ሦስትም እግሮች ነበሩ። በአደባባዩ ዙሪያ ያሉ መጋረጃዎች ሁሉ ከተፈተለ ከጥሩ በፍታ ተሰርተው ነበር የምሶሶችም ግሮች የናስ የምሶሶችም ኩላቦችና ዘንጎች የብር ነበሩ። የምሶሶቹም ጒልላቶች በብር ተለብጠው ነበር። በአደባባዩ ላይም ምሰሶዎች ሁሉ የብር ዘንጎች ነበሯቸው። የአደባባዩም ደጅ መጋረጃ ከሰማያዊ ከአምራይ ከቀይ ግምጃ ከጥሩም በፍታ በጥልፍ አሰራር የተሠራ ነበር። ርዝመቱ ሀያ ክንድ ነበር። ቁመቱም እንደ አደባባዩ መጋረጃዎች አምስት ክንድ ነበር። ከናስ የተሰሩ ምሶሶዎችም አራት እግሮቹም አራት ነበሩ። ኩላቦቹም የብር ነበሩ። ጉልላቶቹም፣ ዘንጎቹም በብር ተለብጠው ነበር። የድንኳኑም ካስማዎች፣ በዙሪያውም ያሉ አደባባዮች ካስማዎች የናስ ነበሩ። ለድንኳኑ ሥራ የተሰጠው ወርቅና ብር በካህኑ በአሮን ልጅ በይታምር እጅ የሌዋውያን ተልእኮ ይሆን ዘንድ ሙሴ እግዚአብሔር ከእግዚአብሔር እንደታዘዘው የምስክሩ ድንኳን ሥርዓት ይህ ነው። ከይሁዳ ነገድም የሆነ የሆር የልጅ ልጅ የውሪ ልጅ ባሴል እግዚአብሔር ለሙሴ እንዳዘዘው ሁሉ አደረገ። ከእርሱም ጋር ከዳን ነገድ የሆነ የአይሳሚክ ልጅ ኤልያብ ነበረ። እርሱም በሰማያዊ በሐምራዊ በቀይ ግምጃ በጥሩ በፍታ የሽመና ሥራ ይሠራ ዘንድ የቅርጽ የሽመናና የጥልፍ ሥራ አለቃ ነበረ። የተሰጠው ወርቅ ሁሉ ለድንኳኑ ሥራ ሁሉ የተደረገው ወርቅ እንደ መቅደስ ስቅል ሚዛን 29 መክሊት 730 ስቅል ነበረ። በማኅበሩም ከሚቆጠሩት የተገኘ ብር እንደ መቅደሱ ስቅል ሚዛን 100 መክሊትና 1775 ስቅል ነበረ። እያንዳንዱም ሰው አንዳንድ ዲድርክም አዋጣ። አንዳንድ ዲድርክም እንደ መቅደሱ ስቅል ሚዛን የስቅል ግማሽ ነው። ይህም የተዋጣው ከሀያ ዓመት ጀምሮ ከዚያም በላይ ከተቆጠሩ ሁሉ ስድስት መቶ ሦስት ሺህ አምስት መቶ አምሳ ሰዎች ነበሩ። መቶውም የብር መክሊት ለድንኳኑ ምሰሶዎች እግሮችና መጋረጃዎች ምሰሶዎች፣ እግሮች ተደረገ። መቶውም መክሊት ለመቶ እግሮች፣ ለአንድ እግርም አንድ መክሊት ሆነ። ከሺ 775 ስቅል የምሰሶዎቹን ኩላቦች፣ ዘንጎች አደረገ። የምሰሶዎቹንም ጉልላቶች ለበጠ። የተሰጠውም ናስ 470 መክሊትና 2400 ስቅል ነበረ። ከእርሱም የምስክሩን ድንኳን ደጃ ፍግሮች፣ የናሱንም መሰዊያ ለእርሱም የሆነውን የናሱን መከታ የመሠዊያውንም ዕቃ ሁሉ በአደባባዩ ዙሪያ ያሉትንም እግሮች፣ የአደባባዩንም ደጃ ፍግሮች፣ የድንኳኑንም ካስማዎች ሁሉ በአደባባዩ ዙሪያ ያሉትንም ካስማዎች ሁሉ አደረገ።